ቅድስት ከአልጋ ስር የተቀመጠ ወረቀትን ካነበበች በኋላ በእንቅርት ላይ ጆሮ ደግፍ ሆኖባታል፣ የጋሸ ነገር የዋሽታ ሆኖ ቀረ በማለት እምባዋን እያጧጧፈች ትገኛለች። መድብል ወንድሜ በፍጹም አይሞትም፣ ረዥም ጉዞ አብረን መሄድ እፈልጋለሁ ይላል። ሞገሴ ክፉኛ እየተጨናነቀ ነው። በዚህ በኩል ፍቅረኛ ያለች፣ በዛ በኩል ጓደኛዬ፣ ከማን ነው የመሆነው እያለ የብቻውን እያንሰላሰለና እየተጨናነቀ ይገኛል። ዝና ለዋና ለቀዬ ደውዬ ላሳውቀው በማለቱ መድብል እንዳስቸገረው ደውሎ ለመናገር ሞክሮም ነበር። አዲስ ነገር እንደማይኖር እርግጠኛ ነኝ እሱን አጥቅተ ወይም ደግሞ ይዤዋለሁ ስትል ብቻ ነው እንጂ ዝም ብለህ አታናግረኝ ተብሏል። ሰላም፣ ጤና ይስጥልኝ የግቢያ ቲዩ ተመልካቾች እንደምን አላችሁልኝ? በያላችሁበት ሰዓት አቆጣጠር ሰላማችሁ ብዙ ትርፍ ይበል እያልሁኝ ዛሬም እንደተለመደው ምሳሌን ይዤ መጣሁ። እስከ እብድ ፍጻሜ አብራችን ቆዩ። መድብል ዝናን ለመግደል ዝግጅቱን ጨርሶ ነበረ። ነገሮች ግን በቀላሉ ሊሳኩለት አልቻሉም። ዝና ፈራው ተባሁ እያለ ግን ደግሞ ቃላቶችን መሰንዘር አላቋረጠም። ከተገናኙ በኋላ አንዳንድ ቃላቶችን ተሰናዝረዋል። በሌላ በኩል ቅድስት ደብዳቤውን ስላገኘች ደጋግማ ብትሞክርለትም እሱ ግን በፍጹም ስልኩ ሊያየው አልፈለገም። ቢያየውም ደግሞ ለማንሳት አልፈለገም። ነገረ ሥራውን ሁሉ ትኩረቱን ያደረገው ከዝና ጋርም ነበረ። ዝናና መድበል ፊት ለፊት ተገናኝተው ዛሬ ልገልህ ነው የመጣሁት፣ ወንድሜ የት እንዳለ ንገሬ በማለት በሽጉጥም ሲያስፈራራውም ነበረ። ወንድሜ የት እንዳለ አላቀም በማለት ሽምጥጥ ያደርገዋል። ዝናም አይገለኝም ብሎ በማሰቡ ባለፈውም እኮ ሽጉጥ ይዛ ነበር፣ ወንድ ከሆን ተኩሰው በማለት በድፍረትም ሲያወራ ነበር። የእውነቴን ነው እኔ ካንተ በላይ አውሬ ነኝ ሞት ጠምቶኛል በማለት ወንድነቱንም አሳይቶት ነበር። መድብልም መርጨት ያለአማርኛውን ከሰነዘረ በኋላ ወንድሜ የት እንዳለ ንገረኝ ብሩክ የት ነው ያለው በማለት ደጋግሞም ጠይቆት ነበር። ታዲያ አላቅም፣ ዝም ብለት ተኩስ በማለት ብዙ ነገርም ብሎታል። ቅድስትም ስልኳን ይዛ ለመድብል ከመደወል አላቋረጠችም፣ እየደወለች ነበረ። እባክህ መድብል አንሳው፣ አንተም ደግሞ እንደ ብሩክ እንዳይገሉ በማለት ብቻ ጸጸት ውስጥ ትገኛለች። እየተጨናነቀችና መንታ መንታውን እያነባችው ነው ቅድስት የቡርኬ ነገር ተስፋ ያስቆራጣት ትመስላለች። ጋሼ በቃ ሞታ ህል ማለት ነው፣ እያለች እያለቀሰች ለልጅህ ለምሳሌስ ምን አይነት መልስ ነው የምሰጣት፣ እያለች እየተጨናነቀች ትገኛለች። የዝናና የመድብል ነገር አሁን ላይ አንገት ለአንገት ተናንቀዋል። እናም ዝና ሚገለኛል መሰለውም። መድብል ግን ተስፋ ቆርጧል ና ምርር ብሎ ወንድሜ ያለበትን ካልነገርኸኝ ግንባርህን ነው መበጥስለስ ሲለው አሁን ጥሎት እየሮጠም ነበረ። መድብልም በባዶ ሜዳ ብዙ ጥይቶችን አባክኖ ነበር። ስላመለጠውም ክፉኛ ተናዶ መሬትን መደብደብ ጀምሮ ነበር። ሞገሴ ለባለቤቱ እያስረዳት ነው ምንድነው የሆንኸው ምንድነው ሲያስጨነቀህ በማለት ጥያቄም ጠይቀው ነበር ዝናናሁም ማሸነፍ አለብን ወደሱ እሱ ይሄዷል መድብል ብቻውን ነው ላግዘው ይገባል በማለት እንድታበረታተው እየጠየቃት ነው ሉላም አይቻልም በፍጹም ወደ እሱ መሄድ የለብህም እሱ ሰው ሳይሆን አውሬ ነው ስለዚህ ይበላችኋል ለሁለት ሆናችሁ ልታሸንፉት አትችሉም አታውቁትም በማለት እሷ ስለምታውቀው ያለውን ነገር እየተናገረች ነው ገሴም ይህን ሰው አሸንፈ ነው። አንድ ነገር ካልሆነ ውጭ ላይ መውጣት እንኳን አንችልም፣ አያንቀሳቅሰንም፣ ይገለናል። ስለዚህ እንደምንም ብዬ አሸንፈዋለሁ በማለት ጀግንነቱንም እያሳያት ነበር። እሷ ግን አይቻልም ብላል። ዝናም እንደምንም ለማምለጥ ችሏል። እንግዲህ ጥይቶቹ ጃኬቱን ነክተው እስከሚያቃጥሉት ድረስ ነበር የተተኮሰበት፣ ግን ደግሞ እንደምንም ብሎ ተርፏል። እየሮጠም ሄዶ መንኪና ውስጥ ገብቶ ወይኔ ለጥቂት ነው የተረፉት በማለት እንደተሸነፈ ለራሱ ሲነግረው ነበር ዝናም እንደምንም ብዬ ከዚህ ልጅ ማምለጥ አለብኝ ቀድሜ ካላጠፋሁት በቅርቡ ያጠፋኛል፣ በማለት ጀግንነቱንም አስመስክሯል። አሁን መድብል በጣም ኃይለኛና መጥፎ ሰው እንደሆነ ለራሱ እየነገረው ነው። እናም ላለቃው ደውሎ ምን ፈልገህ ነው? ምን አዲስ ነገር አለ? እርግጠኛ ነኝ አዲስ ነገር ይዘህ ነው የደወልህልኝ፣ ተባለ። ዝናም ያለቃም አለቃ አለበትና ሲሽቆጠቆጥና ይዋላል ለጥቂት ነው ያመለጥሁት ሁት መድብል የሚባለው የብሩኬ ወንድም ሊገለይ ነበር በማለት ተናግሮ ነበር እንዴት እሱን ማሸነፍ ያቅተሃል በማለት ደካማነቱም ተነግሮታል በቃ ብዙ ነገሮች ካሰቡና ካንሰላሰሉ በኋላ ስለ ብሩኬ አንዳንድ ፍንጭ ለቤተሰቡ እንሰጣለን ይላሉ ሰዋን ለማጥመድ ምንጩን ማንጠፍ አለብን ሲባልም በቃ ሱን ለኔ ተወው በማለት መድብልን እንደሚገለውም ተናግሯል መድብል በጣም ኃይለኛና ጎበዝ እንደሆነን ላለቀውም ነግሮት ነበረ። በብሩኬ በኩል በደንብ አንቃባ ኑሮ ከኛ ጋር ይሰራ ነበር በማለት ጀግንነቱም ተነግሮለታል። ቅድስትም ለመድብል ደጋግማ ብትሞክርለት ስልኩን ሊያነሳ አልቻለም። ዳጣንም ደውላ ዳጣን ይልኝ በጣም ተጨናንቅ ያለው በማለት እሷንም ደውላ አስመጣት ነበር። ምን ሆነች ነው አጣዬ ጋሸ ብላ ጨዋታ ስትጀምርላት በጣም ደንግጣ ስለነበር ቡራዬ ምን ሆነ በማለት ዳጣም ትደነግጣለች። ይኸውልሽ ይህን እኮ ቤት ስጠርግ አልጋ ስር ያገኘሁት ደብዳቤ ነው ቁጭ በይና እምብዚው በማለት ደብዳቤውንም ሰጣት ነበር ዳጣም ሙሉ ደብዳቤውን ካነበበች በኋላ ይሄ ልጅ ምን ሆኖ ነው ይሆን በማለት እሱን ገለውት ከሆነ እኔ ሰው አላደርጋቸውም በማለት ዳጣም ክፉኛ ተናዳ ትገኛል ማህሊት እየተደሰተች እና እየቦረቀች ትገኛለች። ጀግናነች ስለተባለች ብቻ እየተመሰገነች ስለሆነ ደስ ብሏታል። ትንሽ ቆይቶ እንደሚያንቋሽሻት ስላላወቀች በቃ ደስ ብሎኛል በማለት ከዝና ፊት የሆነ ያልሆነ አክት ስታሳይ ነበረ። ከቤት ከተቀመጠች በኋላ ምን ሆነሽ ነው ጥርስ በጥርስ የሆንሽው? በማለት የፍራታ ስጠይቃትም አሁን ላይ ዝና ሳያፈቅረኝ አልቀረም። እሱ ከራሱ በላይ ማንንም አያፈቅርም። ስለዚህ ከቻልሽ ከተግባባችሁ ልጅ ውለጅነትና አርፈሽ ተቀመጭ ትላታለች። ጎሴም መድብልም ዳጣም ሰብሰብ ብለው ቤት ላይ ነበሩ። ደብዳቤውንም አንብበውታል። ስላለውና ስለተፈጠረው ነገር ለልጀ ብዬ ብዙ ዋጋ ከፍ ያለሁ የሚለውን ደብዳቤ ተራ በተራም ሲያነቡት ነበር። ከባድ ችግር እንደገባና ለልጁ ለማሳከም ብሎ ብዙ ዋጋ እንደከፈለ አንድ ባንድ ደብዳቤው ላይ ገልጽ ነበር። የት ቦታ እንደሄደ ምን አይነት ወንጀልም እንደሰራ በምን ምክንያት ልጁን እንዳሳከመም ግልጽ የሆነ ደብዳቤ ተቀምጧላቸዋል። ቤተሰቡ ሐዘን ውስጥ ተውጧል። ቅድስት እያለቀሰች ነው። በፍጹም ወንድሜ አይሞትብኝም ይላል መድብል። አሁን ላይ ረዥም ጉዞ ከሱ ጋር መሄድ እፈልጋለሁ። እንደ ልጅነታችን መቦረቅ እንፈልጋለን። ስለዚህ ምንም ነገር አይሆንብኝም። እንደዛ ከሆነ እኔ ሰው አልሆንም ይላል እንትንም ማታልቅሽ ወንድሜ በፍጹም አይሞትም፣ ወንድሜ ጠንካራ ነው አለ በማለት እያጽናናት ይገኛል። ቅድስት ግን ተስፋ ቆርጣለች፣ ጋሼ እያለች እያለቀሰች ትገኛለች። ሞገሴንም ጠይቆት ነበር፣ አንተም እንደ ቅድስት ተስፋ ቆርጠሃል? በማለት ይጠይቀዋል። ሞገሴም መድብልን ለማጽናናት ብሎ በፍጹም አይሞትም፣ እስካሁን ይኖራል በማለት ተስፋም ሰጥቶታል። እንደዛ ብለህ አስብ፣ ጥሩን ጥሩ ነገር ተመኝ በማለት እንግዲህ መልካም ምኞታቸውን በእንባ ገልጸውታል። ቤተሰቡ ሀዘን ውጦታል። ከቤት ወጥተው ወደ ካፌ ሂደው ነበርና መድብልና ሞገሴ ያላቸውን ነገር አውርተዋል። ምን ማድረግ እንዳለባቸውና፣ ምን መፈጸም፣ ምን መወሰን እንዳለባቸው በብሩኬ ዙራ ተመካክረውም ነበር። መድብልም አንድ ምርጫ ሰጥቶታል። ወይኔን ተከተል ወይም ደግሞ ባለቤትህን እንግዲህ ህኔ ስሞት አብረህ ልትሞት ትችላለ በማለት የሚደርስበት ነገር ግልጽ አድርጎለታል። ዝና መሐሊትና የፍራታን ካፌ ቀጥሯቸው የፍራታን ሰርፕራይዝ አርጓታል። የፍራታ ክፉኛ ተደናግጣለች። ብዙ ደቂቃዎችን ካሰበና ካንሰላሰለ በኋላ በኪስ ውስጥ መርዝ ይዞ ነበርና አሁን መድብልን ትገይልኛለሽ በማለት ሰርፕራይዝ ሲያረጋት ክፉኛ ደነገጠች። የፍራታ አይቻልም ብትልም ግን እሱ ግን አይቻልም ትገያለሽ፣ ያለዛ አንቺ ትሞቻለሽ፣ መቃብርሽ ላይ ምርጥ የሆነ ጽሑፍ ይጻፍልሻል በማለት እንደምትሞት ሳያመነታ ነበር የነገራት። እሷም ክፉኛ ደንግጣለች። ወደደችም ጠላችም መድብልን ለመግደል ተዘጋጅታለች። ከዝና ጋር ብዙ ነገሮችን ከተነጋገሩ በኋላ መርዙንም ሳያመነታ ሰጧታል። መርዙንም ይዛህዳ ከቤት ለመድብል ደውላለት ነበር። ማህሌት ያስቀመጠችው መረጃልና ናና ወሰድ በማለት ከቤት እንዲመጣም አደረገች። መድብል ከቤት ከገባ በኋላ በፍጹም አትሄድም፣ የሚጠጣ ነገር መጠጣት አለብህ በማለት ሳትውል ሳታድር እሱን ለመግደል እየተዘጋጀች ነው። ቢራም አስመርጠው ነበር። የትኛው ሻል ሀለም ተብሏል። ፍራታ ፈራው ተባሁ እያለች ቢራውን ካስመረጠችው በኋላ በልበቃ ብርጭቆ ይዤ ልምጣ በማለት ብርጭቆውን ከመድሃኒቱ ጋር ጨምራ ይዛ መጣ ነበር። ታዲያ ፊት ለፊት ነበረችና ዳሌዋን አካባቢ ወደ እሱ ማዞራ ነበር። ቢሮውም ተቀርቶ ሁለታቸው ተፋጠው ድራማው ተጠናቀቀ። ውድ የተከበራችሁ የቻናል ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንሁኝ በተመሳሳይ ቪዲዮ በተመሳሳይ ሰዓት እስከምንገናኝ መልካም ቀን ይሁንላችሁ።